ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት እንቁና ብርቅዬዎች፣ ሁልጊዜም ተናፋቂዎች ቡርክዬና ሀይሚዬ፣ እውነት ለመናገር ያክል እኔ እስከ ዛሬ ነግሪያችሁ የማላቀውን ነገር ዛሬ ልነግራችሁ የመጣሁት፣ ምናልባት ቃልዬ እየቀለድሽ ነው እያሾፍሽብን ነው አንቺ ትሉኝ ይሆናል። ይህም ከምን አንጣር ነው? እንዴት ነው እንዴት እንደዚህ ሊሆን ቻለ ልትሉም ትችላላችሁ። መብታችሁ ነው። እንደፈለጋችሁ በሉ የኔ ፋሚሊዎች። ነገር ግን እኔ ለናንተ ስደሰትም ስከፋም ሁሉንም ነው የምነግራችሁ መጥቼ። በነገራችን ላይ እናማ ዛሬ ለነግራችሁ አሰብኩት። ምንድ ነው ይህ የምነግራችሁ እውነታ ነው፣ ውስጥ ያለውን እውነታ ነው። ለምንድን ነው እኔ ብቻ ነኝ ብሩኬና ሀይሚ ሲጠፉ ጠብጠብ ይለኛል፣ ከሰው ተጣይ ተጣይ ይለኛል፣ በቀበሳጫለሁ ምግብ ምናምን ነገር ይዘጋኛል እኔ እየፎገርኳቸው አይደለም ቤተሰብ የሆንኩትን ነገር እና የደረሰብኝን ነገር ነው ለምንድን ነው እንዲ በነገራችን ላይ እኔ ያው ለምንድን ነው ከሁሉም ሰው የቡሩኬና የአይሜ የተለየብኝ እንዲ ምንድን ነው ምንድን ነው እኔ እኳ ይሄ ጥያቄ አልተመለሰልኝም ለምንድን ነው የሚናፍቁኝ ሰው እኮ አብራችሁ የኖራችሁትን የተጫወታችሁትን ምናምን ምናምን ነው አይደል የምትናፍቁት። በዚህ ልክ በዚህ ልክ እንደዚህ በስልካችሁ ምናምን ተከታትላችሁ ወዳችሁ ሰውን መናፈቅ! እረ በእግዚአብሔር። በነገራችን ላይ ውዶቼ፣ ዛሬ እንደሚመጡ ተስፋ አለኝ፣ ሙሉ ተስፋ አለኝ። በእርግጠኝነት ብርኬና ሀይሚ ዛሬ ይመጣሉ። የእኛ ተናፋቂዎች፣ የእኛ ቆንጆዎች፣ የእኛ ታዳጊዎች የምር እና እነጠንፌ ደግሞ በቡርኬ ፍቅር ፍቅቅቅ እያሉ ነው አሉ። ፍቅራቸው ጠንቷል ጠንቷል፣ ጨምሯል ፍቅራቸው። ቡርኬ እና ሀይኒ ትንሽ ትናንትና ከትናንት ወዲያ ስላልመጡ አፍቃሪዎቹ በፍቅሩ እየተንፏቀቁ ነው አሉ። ወሬ አይደበቅም ውዶች፣ እኔ ከእናንተ ምን የምደብቀው ነገር የለም። እኔ ደግሞ ምን አልኩኝ፣ በደንብ ለምን ክሮሌክስ ምናምን ነገር አላቀብልም? እኛ ቤት እኮ አለ ክሮሌክስ እንዴ። እኔ ጨጓር የተላጠ ለምን የነሱ ጨጓራ አይላጥም? አልኩኝ። ውዶቼ አልኩኝ፣ እኔ ያልኩትን ነው የምናገረው። የእኔ ትንሽዬ የኒ ቅማም ሃይምዬ የኒ እናት አንቺ ንገሽ፣ አንቺ ኑሪ ከሸበላሽ ጋር ማለት ነው። ያው የአንቺን ሸበላ ብዙ ምን ያህል አላቆለባብሰም። በአንቺ ያምራል እኮ ብዬ ነው። ሃይምዬ አንቺ አቆለባብሹ፣ ብሩኬን ትላላችሁ። በነገራችን ላይ ውዶቼ እኔ እንትን አይናፋር ነኝ። አይናፋር ነኝ ማለት እንደዚ ሰው የሆነ ሰው ብዙም ለማቆለባበስ ይከብደኛል። ስለሚከብደኝ አይናፋር ነው አይናፋር ነኝ። እናንተ ደግሞ በጥላቻ ነው የምታዩት የብሩኬ ሸበላ ቅምጥሉ፣ ምናምን የተለያየ ነገር ስለማለው እንደ ጥላቻ ነው የምትወስዱት። እንደዛ አይደለም ውዶቼ እኔ ለሀይምዬ ስለምሰስት በቃ የሃይሚ የሆነ የሃይሚ ነው ብዬ ስላመንኩኝ በውስጤ ስላመንኩበት ነው እንጂ ለሌላ ነገር አይደለም። ትላላችሁ እንደ ሁለቱ እኮ አብረው ሲሆኑ ነው የሚደምቁት። ጥላ ጭቅጭቃቸው እኮ በጭቅጭቃቸው ውስጥ ፍቅር ይታየናል። በፕራንክ ሲደራረጉ በፕራንክ ውስጥም እዛ ብጋም ፍቅር ይታያል። በባለፈው ዕለት አሁን ብሩኬ ፕራንክ አደረጋት ሃይምዬን እዛ ጋር መልሰው ተግባቡ ለምን ፍቅር ስላለ ሀይሜን ፕራንክ ታደረጋለኝ መልሰው ይግባባሉ ለምን ፍቅር ስላለ አያችሁ እኛ ፍቅርና ውዴታ አንድ ሰው ጋር ባይኖረን መልሰን አንግባባም አንተ ኮ በፕራንክ ቡድ እንደዚያ አይነት ነገር ተናግረህናል እንላለን አንቺ እንደዚያ አይነት ነገር በፕራንክ ቡድ ተናግረሽኛል ብለን ክርር ብለን እንጣላለን እንደዚህ እና አንድ ሰው ከልብ ከተዋደደ የፈልገው ነገር ቢደራረግ መልሶ ነው የሚገናኘው ለአሁን ሃይሚና ብሩኬ አንድ ውዶች ግን አልታዘባችሁም? ብሩኬ የብሩ ውዴታ እንዴት ሃይሚ ላይ ምናምን እንደዚ ፍቅር ምናምን እንዴት እንደጨመር አልታዘባችሁም? እኔ የታዘብኩትን ነው የምነግራችሁ። ሀይሚዬ በፊቱም እንደዚህ ጎልቶ ታይቷል። የብሩኬ እንደምትወደው ማለት ነው። ብሩኬ አሁን በደም በደም በደም በደም ጎልቷል ማለት ሃይምዬን የሚነካበት ሰው እንዴት እኮ እንደሚናደድ። ውይ ደስ እኮ ይላል ጉዶቼ። እናንተ ፍቅረኛችሁ ባላችሁ፣ አትንኳት እሷ እኮ የኔናት ምናምን ሲል እንደዚህ ሲናደድባችሁ ምናምን፣ ኦ እንደሚወዳችሁ ያኔ ነው እርግጠኛ የምትሆኑት። ባላችሁ ፍቅረኛችሁ ካልተናደደባችሁ አይወዳችሁም ማለት እኮ ነው። እንዴ ዝም እናንተ የሆነ ሰው ሲተነኩሳችሁ ዝም ካለ አንድ ሰው ፍቅረኛችሁ ኖ መጣላት አለበት። ኖ ማለት አለበት ለምን ዝም ባልክ ምናምን፣ እንደ ይሄ ጉዳይ አንተን አይሰማህም ማለት ነው ምናምን ብላችሁ ልትናደዱ ይገባል ማለት ነው ውዶቼ። ግን አትናደዱ፣ በፍቅር ነው መያዝ ያለባቸው። እኔ ስቀልዳችሁ አትናደዱ። ንዴት አያስፈልግም። ንዴት የሴጣን ነው። በዚህ ምድር ላይ ስትኖሩ ደግሞ አንድ ነገር ንገራችሁ፣ ሰውን ውደዱ፣ አክብሮ ለሰው አትገዙ። የሰው ባሪያ አትሆኑ፣ ለፈጣሪ ብቻ ባሪያ ሆኑ። ሰውን ሽቁጥቁጥቁጥ ብላችሁ አትፍሩ። አክብሩ፣ ውደዱ፣ ፍቅር ስጡ። ግን እንደዚህ ሽቁጥቁጥቁጥ ምናምን ምናምን አያስፈልግም። አዎ ሰውን መውደድ ይቻላል እንዴ? እኛ እኮ ፈጣሪ የፈጠረን ልንዋደድ ነው እንዴ? ልንጣላ፣ ልንደባደብ ምናምን አይደለም ፈጣሪ የፈጠረው ፍጡሩ ሁሉ ይወደዳል፣ ይከበራል። በቻላችሁት መጠን ፍቅር ትሰጣላችሁ። ፍቅርን የማያውቁ ሰዎች ከሆኑ ደግሞ ገለል አድርጋችሁ የራሳችሁን ሕይወት ትኖራላችሁ እንጂ ከሌ ምናምን ብላችሁ እንደዚህ ሽቁጥቁጥ አትበሉ። እንደዚህ የትም ቦታ ይሁን የትም ቦታ ራሳችሁን ለራሳችሁ ክብር መስጠት አለባችሁ ውዶቼ፣ ራሳችሁን መውደድ አለባችሁ። ራሳችሁን ስትወዱት ሰው ያከብራችኋል። አዎ ለሰው ብላችሁ ራሳችሁን መጣል የለባችሁም። ራሳችሁን ዝቅ